ማንን ነው የተሳደኩት? እሱን ስትሳደብ ነበረ። ምን ብዬው የታውቀዋለሁ? ለምንድን ነው የሚሰድበው? እና ቸው ላቃ ያቀኝ ላቁ አዎ። ለማንኛው እኔ ከእሱ ጋር አታናካክኝ። እሱ የራሱ ላይፍ አለው፣ እኔ የራሴ ላይፍ አለኝ። እሱ አረብ ነው፣ እኔ የኢትዮጵያዊ ነኝ። አሁን እኔ ማውራት የመጣሁት ለአንቺ ነው፣ መልዕክት አለኝ አልኩሽ። እንዴት እሰልባለሁ እንዴት እናገራለ ምናምን ምናምን አድርገሽ የሆነ ሌላው ኩል አድርገሽ እኔን ዝቅም ስታርጊ በጣም ነው። በሌቭል ማምጌ ተመስገን ጌታ እንኳን እኔ የአስራ ሦስት ሺህ ብር ዳይመንድ ሰዓት ነው የምለብሰው፣ አስራ ሦስት ሺህ ዶላር። ለዛ ምስክር ደግሞ ጊፍት ጋላሪ ነክተሽ ማየት ትችላለሽ። እኔ የዛ አይደለም፣ የምንም ችግር የለብኝም። የጊፍተርም የምንም የምንም የምንም ግን አንድ የምነግርሽ ለአንቺ ዲቦራ ጓደኛ አይነት ሺዝ ማይ ላፍ ማንም እንዲነካት አልፈልግም። ይህን ብቻ ነው ለአንቺ ለነገር የምፈልገው። በእሷ የመጣ ማንም ይሁን ማንም አልፋታ። ማንም ይሁን ማንም፣ አይስዌር ቶ ጋድ። ይህን የምልሽ አንቺ በጣም ብዙ ነገር ከኔ ጋር ያሳለፍሽ ጓደኛ ነሽ። ምናምን ነገር እስከዛሬ ድረስ በብቸኝነቷ ተጎርታለች ብዙ ነገር በሴትነት አቅሟ የሰው ሀገር ቁጭ ብላ ብዙ ነገር ትወጣለች። ሺ ኢዝ ማይ ላቭ ገባሽ፣ ፍቅረኛ አይነት ማንም ሰው እሷን ለመንካት፣ ለማጥቃት፣ ለመጉዳት፣ ዲስሪስፔክት ለማድረግ ቢጓዝ ማንኛውም ሰው ጦርነቱ ከኔ ጋር ነው። እኔ ወንድ የወንድ ቁና ነኝ። ይህን ለአንቺ የምነግርበት ምክንያት ሰዎች እንዲያውቁት ነው።

ምን ዋስ ታንኩ? ዝም ብለህ ነው የምትለፈልፈው? ስቶፕ ይ በቃ ሰጠን ጊዜ ሰጠን። አንድ ዘለላ እንባ ተወረደ ስቶ እኛ ደግሞ እንነግርሃለን እንነግርሃለን። አዳምጥ። ያንተ ፍቅረኛ ስለሆነች የፈለገችውን ማድረግ ትችላለች? አይቻልም። እንደፈለገች መሆን ትችላለች? አይቻልም። እኛንም አታክ ማድረግ እንደማትችል ትነግራታለህ። ኦኬ እሷም ስለ ሰው ማውራት ስታቆም፣ ለምሳሌ እሱ የቀድሞ ጓደኛዋ ነው እኔ ደግሞ በቲክቶክ የምታቀኝ ናት። ስለ እኔ ስትሳደብ ካልቆረቆረ፣ አንተ እራስህ ባናትህ ትተከላለህ ማለት ነው። አይ ዶንት ጊቭ ፋዳምት። እኔ ስትሳደብ አይ የማሜ ፍቅረኛ ናት ዝም እንድልፈልጌ ከሆነ አንተን ራስ ጨምሬ ነው ማጥረግ ያደርጋችሁ፣ ሁለታችሁ ማለት ነው። አንተ ለእሱ አግዘህ ከሆነ ከእንደገና እሱ ደግሞ የድሮ ጓደኛዋ ነው።

መልካሙን ነው የምመኝላችሁ ከልቤ እንደ ወንድምም እንደ ጓደኛም እንደ ሀገር ልጅም መልካም እመኝላለው ብሏል። ለእሷም መልካሙን፣ ለአንተም መልካም። ጨረስክ። እኔና እሱን እኔና እሳቸውን የሚያነጋግረን ነገር የለም። በዜግነት አንገናኝም እኔ ኢትዮጵያዊ ነው አረብ ነው እሷ የሀገሬ ልጅ ናት የሀገሬ ልጅ ናት እኔ አሁን እስከዛሬ ድረስ ለአንቺ ነግሬ ሸለቅም ሰዎች እዚህ ጋ ያላችሁ 2600 ሰዎች ወይም ቪዲዮ ሼር አድጋችሁ አለምን አዳርሱ ዲቦራ እስከዛሬ ብቻዋን ያለቀሰችው ይበቃል ዲቦራ እስከዛሬ ድረስ ብቻዋን የተንከራተተችው ይበቃል እ ገባኝ ሙሉ ጦርነት ከፍታለሁ ስለሱ እንድታወራ አይደለም እኛ የፈቀድንልህ። ያመጣሁህን ፍቅረኛነትን እንድትናገር ሰምተናል፣ አዳምጠናል። ከፈለግን እናወራለን፣ ከፈለግን አናወራ። ኢዝኖት ዩር ፕሮብሌም ማሜ። አትችሉም፣ እንጂ አትችሉም። ስለ እሷ ማውራት ጂጂ፣ እንችላለን። አትችሉም። ለምን እንችላለን። እንደዚህ በኛ ለምን በዚህ ምክንያት በዚህ ሹ በኛ ለምን ትችላላችሁ? አንተን አማክረንህ አይደለም። ያ ሚሚ ቶፕ ላይ ያለሽ ከዛሬ ጀምሮ ዲቦራ ለማስቀጣት እንኳን ብትንቀሳቀሽ፣ ጊፍት ስጥሽ፣ ጦርነትሽ ከኔ ጋር ነው። ዚስ ኢዝ ማይ ፋይናል ወርድ። ስለሷ ለማውራት ለማስቀጣት እንኳን ጊፍት ብሰጪ፣ ያ ጊፍት ለአንቺ እሳት ነው። ሌላ ደግሞ

በጣም እኔ ጂጂ ለምንድን ነው ይህን ምክንያት እንዲህ ብታወራ ብ ብትይኝ አስገቢያት ከፈለግሽ ማለት ነው። እኔ እንደዚህ ነገር አይመቸኝም። አሁን ለምሳሌ የሆነ ጊፍት ሰጥቶ ሰውን ጀጅ ሲያደርጉ ብዙ አይመቸኝም። ላይ ገባሽ አይደል? አይሆንም ማለት ነው። ስለዚህ ስሰድባት ወጣች ከቤቴ። ይኸው እሷ ፊት ለፊት ነው እየነገርኩሽ ያለሁት። ለምን አሳሚማ እንጂ ሚሚችቱ አይደለች። ስሰድባት ወጣች ከቤቴ ማለት ነው። ጆይን ብላ፣ ለምንድን ነው እንዲህ? የጥላቻ አይነት አካሄድ ጥሩ አይደለም። ገባሽ? ጊፍት መስጠት ጥላቻ ነው። በዚህ ምድር ላይ ከማንም ምንም አትፈልግም። በጣም ራሷን የቻለች አዲስ አበባ ላይ ሁለት ቤት አላት፣ አዳማ ላይ አላት፣ ዙዋይ ላይ አላት። ጽድት ብላ የምትኖር ራሷን የቻለች ሴት ናት። ምንም ከማንም ምንም አትፈልግም። ብሩ ሲል ደግሞ እኔ እኔ ያለውላት እሷ ላይ ተጫውታችኋል። አቆሞ ስቶ ይበቃል። አይደለምዛ? በአንተ ብር ነው ታዲያ። እንደዛ ከሆነ ዲያቦ እሱ ይኸው። እንዲያውም አሁን ጥሩ ንግግር አመጣሽ። ዲያቦ ይህን ያይላለኝ የሚለውን ይውን የሚሆናን አምጥቼ ነው። ባይ ዘ ዌይ እዚህ ቲክቶክ ላይ ምናምን ታበርጉ ፍላወር እንደምል እንዳይመስልሽ ቢሊዮነር አይኖርም። እኔ መኖርበት ቤት ቢሊዮነር ልስነግርሽ በጣም ራሴን የቻልኩ ነኝ እኔ ገባሽ። አለኝ የሚለውን እሱ ይሄን ያህል ከሷ ፈልጋሉ የሚለውን ጀስት ናው። አሁን አሁን ስልሽ በአንድ ስልክ ማለት ነው አካውንት ላይ ገብቼ እኔ የፈለገውን አስር ሚሊዮን ካለ አስር ሚሊዮን ጀስት ነው ይታያ ትክሽ ወላ ኤቪደንስ አልፈልግም። አለኝ የሚለውን ሊሰጠዋል ነው። ብር አይደለም ብር አይደለም፣ ነው የገዛችው እያለ ነው ዶላር ነው። ችግር የለም። የቀላል ነገር ነገ ደግሞ እህቴ እንዴት አላተረፍሽኝ? የሚያነኑላ ብር ምን ሆነሽ ነበሮሆ እሱ ከሷ የሚፈልገው ካለ ይህው እዚህ ጋር አላችሁ። በነገራችን ላይ እዚህ ጋር አላችሁ። ሰዎች እኔ ላይ ሳቅሁ። ወላት እፉብኝ እውነት ነው የምናገረሽ። አንድ ነገር ብዬ ልውረድ። ጂጂ ሰላም ብያለሁ። አይ ቅድም ፕሬዚዳንት መቶ ጊፍት ሰጠች ምናምን ስላለ ነው እ ፕሩፍ ካለ ማቅረብ ትችላለህ እኔ መሆን የሚገልጽ ከዚህ በፊት የሆነ ገስት ላይ ሄጄ በኔ ስም በኔ አካውንት በኔ ፕሮፋይል የመጡ ልጆች ነበሩና ላይቭ ላይ ቀጥታ ገብተው ማለት ነው። እኔ ዛ ሆኜ በኔ ስም መጡ ስሜን ሙሉ እንደኔ ጽፈው ፕሮፋይሌን አድርገው ሌቭላቸውን ዘግተው መጥተው ነበረ። ስለዚህ ይመስለኛል ከዲያቦ ጋር ቅርብ ስለሆንን እኔን ምክንያት በማድረግ በኔ የሚጽፉም ልጆች ሊኖሩ ይችላሉ። ዲያቦ ላይቭ ላይ ተናግሯል፣ ዛ ቀን ማለት ነው እና እንደዛ ሊሆን ይችላል። ፕሬዚዳንት እኔ አንተ ጋር መጥቼ ዲቦራ ጋርም ስለ እሷ ምንም ብዬሽ አላውቅም። የሁለቱ የራሳቸው ችግር ነው። ምንም አድርጌ አላውቅም። ላይቭ ላይ ስለ እሷ ማለት ነው። ይሄ ነው መናገር የምፈልገው። በቃ ጨርሻለሁ። ኦኬ አየሽ፣ ይቺ ጨዋ ናት። በአንቺ ስም እና በአንቺ ፕሮፋይል ሌላ ሰው አለ። ከዚህ በፊት አገኝተናል። በእኔ ስምና በእኔ ፕሮፋይል ነገርሻ። እኔ ከሶስት ቀን በፊት ነው እኮ እያልኩ ያለሁት እኮ እኔ አልመጣሁም፣ አንተ ቤት መጥቼ አላቅም። ስለዚህ እኔ አሁን እንደዚህ ልጅ በነገራችን ላይ ሶስት ቀን ስለሆነ እንትኑ ማውረድ ይችላል ቪዲዮ፣ ይሄን ነገር አርጓለሁ ነው። ከተወሰነ ደቂቃ በኋላ መጣች፣ ቅጣት ነገር ነው የተናገረችው። ከዛ ሰድቤ ስሰድባት ወጣች። የእኔን ኢንቮልቭ እንዳደርግ የሚፈልጉ ሰዎች አሉ። ከዚህ በፊትም ላይቭ ላይ አግኝተናቸዋል ተናግረና ነው ላይቭ ላይ። ስለዚህ ማንተ ቻይክ ማድረግ የነበረብክ ፋሎሮች ቼክ ማድረግ ትችላለ፣ አካውንት ውስጥ ገብተ ቼክ ማድረግ ትችል ነበረ። እርግጠኛ ለመሆን ማለት ነው፣ ያለምንም ማስረጃ እዚህ ጋ ስለ እኔ ስትናገር ናገር ለዛ ነው የገባሁት። እኔ ገስም ገብቼ ጃቡ በሚያወራው ነገር ላይ ኢንቮልቫር እኔ እኔ አደለውም ካልሽኮ እኔ አደለውም ነው ገባሽ። ግን እኔ እዚህ ጋ አሁን ደረቴ ነፍቼ እንደዚህ እየተናገርኩት እዚህ ጋ ስላየሁሽ ነው፣ ቶፕ ላይ እና አላኩሌ ሃይ ምን ለማለት ፈልጌ ነው፣ አንቺም ድንገት ዲያቦን ቀርበዋለው፣ ቀረቢ ነው ፕሮብሌም በፈለግሽው ዲቦራ ላይ መጣ ነገር ግን፣ እስከ ዛሬ ድረስ ዲቦራ ያለቀሰችው ይጸጸተኛል። ለዛ ሁሉ ለማበቀል ስል እሷን ተገለከለች አክብራት አለው። በሁለቱ የተፈጠረው ነገር እኔ እኮ አያገባኝ ምንም ነገር ብዬ አላቅም። ስለዚህ የኔ ስም አይነሳ ነው የሚለው ምንም አይነት የሆነ ነገር ተናገሩ የት ባሉ አያገባኝም፣ የለውበትም። የራሴን ህይወት ምኖር ሰው ነው። ጋይስ እኔ ጨርሻለው። በቃ ጂጂ

ስለ ዲያባውን ስታታቅም ክፉም ሆነ ደግ ማንም ሰው ሰውን ሰፖርት ያደርጋል። ገባሽ አሁን ለምሳሌ ኑር ሁሴን የሚባል ጊፍታል እኔ ያለኝ አርባ ሌቭል ነው ከአንድ ሌቭል አርባ ሌቭል ኔጋ ገባ። መቼስ ወይ አፍቅሮኝ ወይ ነገር ነ ማንም ሰፖርት ያደርጋል። አንድ ላይ ዘርሽ የሚባል ምሳሌ ጊፍት እንትን ፕሮፋይል ኒኪና ጊፍት ጋለሪ ከአንበሳ ከዩኒቨርስ እስከ ሙሉ ብቻውን 18ቱ ማለት ነው ብቻውን ይሄ ማለት ዘሬሽ ያው ጓደኛ ነው ማለት። ይሄ ማለት ሰው ሰውን ሰፖርት ያደርጋል። ኦኬ ጀስ ሰፖርት እንዳደረገች እንጂ የሆነ ነገር ልንገር፣ ለምንድን ነው እሱ እኮ የሀገር ሰው እኮ በእናቱ አማራ ዳይቦ፣ በአባቱ በእናቱ አማራ ኢትዮጵያ ዜግነት ያለው እኛ ሀገር ውስጥ አሁን መጥቶ ካምፓኒ ፕሮሰስ እያደረገ ነው ያደገው፣ ፈረንሳይ ለጋ ሲሆን ለምንድነው? ምን አገባ? እሷን መያዝ መብት ነው ወይ ግልጠእንዴት አገባኛ ጓደኛ ፍቅረኛ፣ ምን አገባ? አንተ ከእሷ የምትፈልገውን ነገር አግኝቼ ከእሱ ጋራ ምን አገባ? ለዚያውም እኮ መንዜ እኮ ነው። ቆይ ቆይ ቆይ ልጅቷ ጀስት አሁን ለምሳሌ በኋላ ዲያቦ ተሳስቶ ይሄ ይኸው አሁን፣ አንቺ ዲያቦን ከዲቦራ ምንድን የምፈልገው አጠራ ጠይቅ እስኪ እያለህ ነው አንተ ምን አገባህ? አጠይቅ አታወራውም ማይፈልግ ከሆነ ስለዚህ የዲያቦና

ቆይ ቆይ፣ አሁን እንግዲህ ዞሮ ዞሮ በየሄደበት እስከ ዛሬ ድረስ ምንም አላወራም፣ ምንም አላወራም ስለነበራችሁ ነገር መጥፎ ነገር አላወራም። በጣም ጥሩ። አንቺም ብትሆኚ ገባሽ? ለእኔ ሪስፔክት ካለሽ፣ ለእኔ ክብር ካለሽ፣ የኔን የዲቦራን ጉዳይ ስታስቢ ጥሪኝና። በክብር አያገባኝም። የራስ ጉዳይ ነው። አንተ ከእሷ ጋር ያለው ነገር አይቴልዩ ያ መልካም ፍቅር ይሁንልን፣ መልካም ጋብቻ ይሁንልን፣ መልካም የፈለገ ነገር። እሷን ግን በመጣችበት ልክ ስለእሷ ማውራት መብታችን እኮ። በምንመጣበት ልክ አንተ ጠበቃ ከሆንክ ደግሞ ጠበቃ ከሆንክ በጥብቅና ጠይቅ፣ ወይም በምንፈልግበት መንገድ ማለት ነው። የአንደርስታንድ ማሜ፣ ለምንድን የምችሉት ስለእሷ? ለምንድን የምችሉት ስለእሷ? እንዴት ምን አልከኝ? አይ አንተ እንደፈለግኩን ከእሷ ጋር እኔ ደግሞ ዩ ካን ሜሪጅ ዩ ካን ፍሬንድ ዩ ካን ኤቭሪቲንግ፣ በት ዶንት አስክ ሚ አባውት ሃር ኦኬ። አይ ካን ቶክ ዋት አይ ዋንት፣ ዶንት ስቶፕ ሚ። ስለሷ ሶሻል ሚዲያ ላይ እኔ ጋር በመጣችበት ልክ አውራል። በመጣችበት ልክ ለእሱ ደግሞ ኤክሱ ናት፣ ለእኔ ደግሞ ቲክቶክ ላይ አደለችም። ሰማነት ታጥፊ ያንደዛ ብላሽ የክብር ጉዳይ ነው። እኔ ዝቅ እያለች ነው። ወንድ ልጅ ነኝ እኮ እኔ። ልጅቷ የኔ ናት እያልኩሽ ነው እኮ። ኤክስ ምናም ታያለሽ እ ምንድን ነው ምንድን ነው ምን አባህ ከመኝታ ሲነሱ

ምን እያለ ነው? ለምን ነገ ይሄኛው አይነው ካልክ ሂድና ይ አንተ ለወደፊት ኢንጆይ አድርግ። ምን ያጨቃጨቀሃል? አሁን አንተ ኢንጆይ ኢንጆይ ፎር ፊውቸር ወደ ሀር ሊስን ቱ ሚ። የዲቦራ ጉዳይ የክብር ጉዳይ ነው። ክብር እቺ በደንብ ነገር ነው። ኢምፖርታንት ነው እስካሁን ድረስ አንተ በመረቀን ቁጥር እኔ ጭንቅላት የሚዞርበት እዛው ሄድ፣ እሷ ጋር ምን ይመስላል? አር ዊአር ፊኒሽድ ዳይቦ ሄዝ ጫት እየቃመ ነው። ጨርሻለሁ ነገርኩት። አይቴሊም አጌን ቱ አጌን ቱ ይሄ ኖት አንደርስታንድ የአሰብ ባህር መሰለ እንደ የማንንም ቁርንጫጭ እንትን የሀገር ጉዳይ ነው ይላል ኮቴ

ሰላም ነው። አሁን ታርቀናል፣ አይደለም ተጣልተን ነበር። የዛን ጊዜ በማላውቀው አስገብተውኝ የሆነ ቃል ተናግረሽ ትዝ አይለሽም? ምንም የማውቀው ነገር የለም ሲለኝ፣ አመሰግናለሁ። እንደዛ ከሆነ በብሎክ ነው የሸኛችሁ፣ ግን አንተ ጥሩ ሰው ነህ። እኔ የማይገባኝ ፕሬዚዳንት ተብሎ እንግሊዘኛ አይችልም ወይስ ለስም ብቻ ነው ለአስገባው ምንድን ነው ያልከው ፕሬዚዳንት ብለ እንግሊዘኛ አችልም ወይ ብዬ ነው እንግሊዘኛ ማለት የምን መስፈርት ነው የመማር የማወቅ የእውቀት የሀብት ምንድን ነው እስኪ ንገረኝ እንደዚህ አይነት ሰው ጋር ማውራት አችልም በእንግሊዘኛ ይገራ ድንቁርናህን መተህ የምታራግፈው እንግሊዘኛ ለኔ ኢትዮጵያዊ ነኝ ኦሮምኛ አማርኛ ትግረኛ ጠይቀኝ ሁላችንም እኮ ኢትዮጵያዎች ነን። መጨረሻ ነው። ጆሮ አሽከር ነህ አንተ። ባሪያ ነው መጥላት ስለሆንኩ ነው እኮ። እንግሊዝኛ ናሽናል ናሽናል ቋንቋ ነው።